ትልቅ ሰው ናት። ይቅርታ ጠይቃለሁ ለራሴ እንትን ብዬ ወደዚህ ወደዚህ እንትን ብዬ እንትን ማለቴ ልክ አልነበረም፣ እና የተፈጠረው ነገር ያው እሷም ለእኔ አስባ እኔም በማላውቀው የሁኔታው ሁሉ አንደኛ እንደሆነ እኔ ያልኩት እና ሁላችሁም ከጎን ነበራችሁ ሃቢባ ምንድን ነው ያለችኝ፣ ሚኪ ወንድሜ ነህ፣ አብረን በልተናል። አሁን በተፈጠረው ነገር ባደረከው ነገር እኔ በአንተ ቂም አልይዝም፣ አልናደድም። ያለህበትን ሁኔታ እረዳለሁ። ከባድ ሁኔታ ውስጥ ገብተሃል። ከዚህ ጉዳይ እግዚአብሔር ያውጣ። በምንም አይነት ሁኔታ እርዳታዬን ብትፈልግ እኔ እህት ሁሌም አለውልህ ነው ያለች፣ ቮይስ አለ። ማርያም እንደዛ ነው ያለች። እምባይ ነው የመታወቅ እና ለሁላችሁም አመሰግናለሁ። ጠቅላል በጣም ብዙ ሰዎች ማለት ይችላሉ። እግዚአብሔር ይስጠልኝ፣ እመቤቴ ትስጠልኝ ለሁላችሁ

ነኪዬ ጻል እግዚአብሔር እንድትባረክ። አዎ ኪድዬ በጣም እንጂ በጣም ኢትዮጵያ መቼ ነው የምትመጣው? ይሄን ብቻ መልስ። ኢትዮጵያ ከአስር ቀን ከዘጠኝ ቀን በኋላ ነው የምመጣው። ሁሉን አስተካክዬ እመጣለሁ። እርምሻዬ ቴንክ ሶ ማች ውዴ ጠዋት ጠዋት ስገባ ነው እዚህ ጉዳይ ተወራጊቻል። አዝስማ ዋርኒንግ ነው የሰጠኝ፣ ዋርኒንግ ነው ሳልመጣ ይመጣሉ አንቺ ጋር ስመለስ

እዚህ እኮ መፎከር አይሆንም እኮ እዚህ ሀገር መፎከር አይሆንም። የሴት ሀገር ነው። በሕግና በሕግ ነው በስርዓት ፉከራ። እዚህ ሀገረ ደግሞ ሀገራችን ኢትዮጵያ ፉከራ ስመጣ እፎክረዋለሁ። እዛ በደንብ አድርጌ አፎክራለሁ። ከጥግ እስከ ጥግ እየፎከርሽ ብትሄጂ ቢያንስ ሰቡ ኑሮ ላይ ነው የሚፎክረው፣ ችግሩ ላይ ነው የሚፎክረው። አንዱ ደግሞ ፖለቲከኛ መንግስት ላይ ነው የሚፎክረው ምናምን እዚህ ብትፎክሪ ባትፎክሪ ብትፎክሪ ብትፎካክሪ ብትፎካከሪ ማንም ዞር ብሎ ያይሽ ይደክምሻል። ፀሐዩና ሙቀቱ ዞር ብሎ ያይሻል። ከፉከራው ጋር ተደባልቆ ኃይለኛ ትንትን ነው የሚፈጥረውና ሀገሬ ስገባ በደንብ ትንለዋለው ይዘዋለው። ለማንኛውም

ምንም ክፉ ነገር ታደርጊያለሽ ብዬ አላስብም። ምክንያቱም የማርያምን ስም ጠርተሽ ክፉን ካደረግሽ አቤት፣ እህታል ሰላም ነው ሚኪ። የማርያምን ስም ጠርተሽ ክፉ አታደርጊም ብለን ነው። ክፉም ካረግሽ የራስሽ ነው። ይመችሽ። ያንቺ ነው መድረኩ በፍጹም። በእርግጥ አዎ፣ አታቀኝም፣ ግን ያው ሁሌ የምከታተልሃለው አክባሪክ ነኝ አድናቂክ ነኝ እ ለምሰራው መልካም ነገር ምንም ስህተት ቢገኝብህም ያው መልካም ነገሮችን ነው የማቀው። ገባ ማናችንም ያው መልካም ነገር ስንሰራ እንሳሳት አለን። የሚሰራ ሰው ነው የሚሳሳተው። በነገራችን ላይ የማይሰራ ሰው ያው ስህተት አይገኝበትም እና ሰውን ሁሉንም ሰው በኔጌቲቭ አቲ እሺ፣ በቃ ይሄንን ልልክ ብዬ ነው። ምንም አይሰማክ። እንደማንም ሰው ታጠፋለክ፣ እንደማንም ሰው ተሳስተሃል፣ ስህተትንም አምነሃል። በቃ ስለዚህ ሁላችንም ከጎንክ ነን። ያው እንደ ህጉ እንግዲህ ያው የምትባሉን እንግዲህ በጸጋ መቀበል ነው እና በተቻለክ መጠን ደግሞ ያው የትም ቤት አትግባ። ሁሉም አሁን መነገጃ ነው ያደረጉህ አት አትሂድ በቃ እንደ አቡዬ መሆን አለብህ። ገባ አሁን አቡ በጣም አፈ እኔ በቃ ኮራበል። እሺ የሚጠይቅህ አንድና አንድ ህግ ብቻ ነው ህጉ ሲጠራክ ሂድ። ከዛ ውጭ ማንም ቤት ገብተክ ምንም አስተያየት አትስጥ። የፈለጉትን ይበሉክ። እሺ ራስን የምታውቀው አንተ ነህ እና በቃ የትም ቤት አትግባ። ማብራሪያ ማትስጥ የፈለጉትን ይበሉክ። አንተ የምታውቀው ስለራስህ አንተ የምታውቀው በቃ ህጉ ብቻ ሲጠራክ፣ እና ይሄን ልልህ ነው። በቃ እና በተረፈ እንወድሃለን፣ እናከብረሃለን። እንደማንም ሰው ጥፋት አጥፍተሃል። በቃ ግን መልካም ስራው ነው ለኛ የሚታየን። እኔ በበኩሌ መልካም ስራ ነው የሚታየው። እና በቃ ይህንን ልልክህ። አመሰግናለሁ፣ በጣም አመሰግናለሁ። ፎሎ መልሽ ፎሎ አርጌሻለሁ። እሺ፣ እሺ፣ እሺ፣ የኔ መልካም ወንድም በቃ፣ ወዳችኋለሁ፣ ይመቻችሁ። በኋላ ገባለሁ፣ ማታሪግ ይምጮታለሁ። ማች ላቭ፣ እንድማች ሪስፔክት፣ ቴንክዩ ጋይዝ።